ፎቶ እንነሳ። ማማዝናይ አሁን ታቂ እኔ የለሳት በደንብ ሳቁ። ከንደገና አንድ፣ ሁለት፣ ሶስት ደቱም ቪደቱም ባይል መንከትከት ነው። እንደ አንተ ያልሆነ ሻቅ ለማን ይሆን ነው? እውነት ነው፣ እውነት ነው፣ እውነት ነው። አሁን አብረን እንስቃለን። አንድ ሁለት ሶስት። ስን አንድ ላይ ትስቃ ይንስቃ ይከፈልበታል። ለሳቁበት እንደ እኔ ልጆታ አይደለው። ይከፈልበታል? ምንም አይከፈልም፣ በናታ። አዎ እየተንካ እየተንካ የቆሰለው ሰውነት ያመኛል። እሺ እኔ አብሬ አብሬ፣ አይ መጨረሻ አንድ ጊዜ ብቻ ጥጥ አልሰግጥም፣ አልደድብም። ታዋቂነትን በማሳደድ አዋቂነት ላይ ተስፋ እንድንቆርጥ እየተደረገ ሮፍናን፣ ይህ ቪዲዮ ላንተ ነው። ሆነ ልጅ ስለመሰገጥና አዋቂነት ፖስት ያለው ነገር አለ፣ አልሰግጥም ምናምን እያለ ማለት ነው። አዋቂነትን እያደነቀ ኦፍኮርስ፣ አዋቂ መሆን ማንንም አልጎዳም። ግን ችግሩ ምንድን ነው መሰለክ ሮፊ አንተ ለራሱ እዚህ ደረጃ የደረስከው ሰግጠን። በጣም በጣም ይቀጣ አድርጉልኝ። ትናንት የሰራውት ቪዲዮ በጣም እንዳስከፋችሁ አውቃለሁ። የተባለም ነገር ነው ያልኩት ውሸት ነው ድድብ በሉ ምናምን ስለሆነ አለ። በቃ እኔም እንደዛ ማድረግ ፈልጌ ሶፍናን ትባላለች። ታሪኳ ትንሽ ላካፍልህ ማለት ነው። አንድ ቀን ወደ መቀሌ ይመጣ ነበረ፣ ባሎኒ ኮንሰርት ነበረ። የዛኔ ኮንሰርት በነበረ ጊዜ ማለት ነው በር ላይ ተጥላ ነበር የተገኘችው ማለት ነው። ከዛ ማን ብለው ሰየሟት ሪኢና ሮፍናን፣ ስለዚህ አባቷ ነው ማለት ነው። እንግዲህ እንደምታያት በጣም ነው የምታምረው፣ ቆንጅዬ ነች። አራተኛ ወርዋ ነው አይደለ? ከተወለደች ወደ አምስተኛ ወርዋ እያለፈች ነው ያለችው። በጣም ነው የምታምረው። እዚህ መቀሌ ነው ያለችው።

ለዛ አይደለም። አረ ብላና ተቀምጥ። እሺ በቃ ካልፈለግክ ሳኑን በቃ መተሽ ሰም ምን ካመጣ ካንታ አይ፣ አይ እናት ሰላም ነው።

አሁን እሷ አንተ ዋት ነህ ማለት በዚህኛውም በድለኛል። በቀጣዩ ማለት ነው ለአያያዝ የሚመች ቆንጆ የሆነ ነገር ሽንቅጥ ያለ እስሊም ስሚ፣ ሜሪ አንድ ያል ሽ ኤክስፔሪቱ በጣም ያለፈ መርዝ በውሃ ተበጥብጦ ቢሰጥሽ እና ብጠጭው፣ መርዝነቱ በጣም ጨምሮ ይገልሻል የሚባለው ወይስ አይሰራም ነው የሚባለው? መርዝ እንደ መርዝ ነው ይገላል፣ ይገላል

እኔም ምን አገባኝ ታዲያ ተንኮሱ ውጣን ይያራለው መውጣት ነው በቃ። እሺ ምን አይነት ሰው እናንተ እንዴ! በቃ ወደ ፈጣሪ ልጅ በቃ መንገዱን አሳይኝ፣ ለጥኔ ልጅ በቃ አየው፣ አየው ከሚበላሽ፣ እሙዬ እኔ ነኝ፣ አልጋ ላይ ላስተኛሻ። ደግሞ ከድህነታችሁ በላይ ጥጋባችሁ ነው የሚገርመኝ። ሰውዬ በእነዚህ ትወኝና ዝም ብለህ ሂድ። ዋው፣ ስታሳዝኝ በእናት ሼንገል አቅፍ ይወደተኛ ቆይ ክብር አልወደደልህም ነው? እሺ እሺ እሺ፣ አንቺ ነሽ ክብር ያልወደደልሽ። ወደደልሽ ግዴታው አጋሽን ሰው እንዲያወጣልሽ ትፈልጊያለሽ? ተው እያልኩ ነው። አንቺ አታስፈራሪ። ግፋ ቢል ከአንቺ ጋር ባድር አንድ ሁለት ሺህ ብር ነው የሚቆጥርብኝ። እንዲህ የምትንጠባረሪው ደግሞ አንድ አምስት መቶ ብር ለማስጨመር ነው። ችግር የለም ተስማምቻለሁ። ነይ ግቢ። ጉበዝ ገማሽ ነይ። ሰው በጭንቅላት ሲበልጠኝ የተሸነፍኩ ነው የሚመስለኝ። ሁለት ሺህ ብሩ ተስማምቻለሁ። ቤት እንዳይጠብቁኝ

እንዲህ ነው። አራዙረሽ ግጭው ኮንኮሶ አንተ ድሮ ጀግና ነበርከው፣ ምነገሪዎሽ እንደ ድሮ። ምን መሰለሽ፣ እንግዲህ እንትን ነው በቃ ጠብ እወዳለሁ። እሺ ከዛ ኳስ ሜዳ ሲደራሱ ኳሱን ሳኔ ሰው ነው የምጠርዘው። ጎል ውስጥ ሰው ጋታለ። ኧረ እባክህ እኔን አታልለው። ይመጣል አይደል ኳሱን ትቼ እሱ ጠርዛለሁ። እሺ የጎል መረቡ ውስጥ ስከት ጎል የገባ መስላችኋል። ሰዎች ኳሱን ሳያዩ አንተ ሰው እየጠረጥ ጎል ታስገባ። ጎል አየው። የሆነ ጊዜ ተናደርኩ፣ ሁለት ጎል ሲያስገቡብን ተናድጄ አስራ አንዱንም ከተትኩ ጎል ውስጥ ጠረስኩ በቃ ዝም ብዬ ተው ተው ተንኮ ሰው አሉ እየለመኑ ከዛ ዞር ብዬ ሳይ ተመልካቹ የለም ስታዲየም ባዶ አደረጉ ወጡ ፈሩ ፈሩ ፈሩ ከዛ በሄሊኮፕተር መጡ እንግዲህ እሺ እኔ ንዴት እንግዲህ ታቋለሽ ስሜት ውስጥ ነው የምትገቢው ዘለልኩና ሄሊኮፕተሩ ራሱ በቃ ዝም ብዬ ተናደድኩ። እንደዚህ ዘዬ ጎትቼ መሬት ላይ በተን። አዎ። ከዛ የወደቁ ሰዎች ይቅርታ ጠየቁ ጭራሽ